አሁን ታብታብ ሸርኮ ፕሪንግ ጋይስ ይሄ ቅጣት ነው። ችግር የለውም። እኛ ደብል ላይ እንጠቀማለን። አረ ያላችሁን ስጡ። በመድኃኔዓለም ስም አረ ጋይሶች ኪዳነብረት አራስ በእግዚአብርሔር ተው ወይኔ ጋይ ሶች ያላችሁን ትሪፕሌ ስጡ ጋይ ሶች አረ ስጡ ወቅታኝ የእኔማ ቴንኪሩማ የ ኧረ ጋይ ሶች ጌታን ኧረ ተባብሮ ኧረ ሶስት መቶ ምናምን ብላችሁ ምንድን ነው ኧረ ስጡ ፕሊስ እንደመጀመር ምን ጋይስ አረ ሌስጎ አረ ሌስጎ አረ መብራን አረ አንዱ ዲያስፖራን አምጪልኝ። አረ ኡ አረ ወቴ ጋር እንደምን ነው? አረ ስቱ አረ ስቱ የኔ ዲያስፖራ ምንድነው

አረተው አረ በዚህ ሁሉ ወጣት አረ ስቱ ትሪፕ ነው በመድኃኔዓለም ተው ሶስት በሶስት ያባዟል። አረ በሶስት ያባዟል። አረተው መንታ መንታ ነው የሚያደርገው። ኦኬ ጋይስ አምቺ ነው ተስፋ አምስት ሺህ እና ምን ላረግ? ምን እዛ ያስገቡኛል? አያስገቡኝማ በያስገቡኝው ከሄዳለው ችግር የለብኝም። ካስገቡኝ ሄዳለው ችግር የለም። ካስገቡኝ ሄዳለው። ከራርጉልኝና ለይ ፎሎ አርጉ። ፎሎ ፎሎ፣ ምንም ያስገቡኛል ወይ አልኩሽ? ምን ነው ጋሽ ተበርጉ ካብ ጆካ ተይዛለች። እናንተ ጋላክሲ ምናምን ስጡ፣ ሼር አድርጉ፣ ሼር አድርጉ። ወይኔ ዜድ በቃ ገደለች፣ ገደለች ጋይስ

አደራ በምድር አደራ በመሬት። እሺ እኔ እናት አደራ አደራ። ቴንኪው አሌክስ ቴንኪው ቴንኪው። እሺ ዘሐፍቴ ምን ላወራል ነበር እንደ ጃኒ በምድር ባይ ዘወይ አንዳንድ አላችሁ የእኔ ስድብ ሰምታችሁ በጃኒ ለሰደባችሁኝ። ትናንትና ያደረገችው እዩ ፍራይዴ ያ ሁሉ ተቀጥቅጦ በርበሬ በዘይት በቃ ሁሉ ቅጥቅጥ አድርገው፣ እሷ ማናት ማትቀጣው ልክ ጊፍተር ሲመጡላቸው። በቀደም አሹ የተሰደባትም እንደዛ ስላደረገችው ነው። እና ፕሊስ ከቻላችሁ በውስጥ ምከሯ። ተቀጭ እነሱ እየተቀጠሉ አለም እንደ ምናምን በሉ። ካልሆነ ግን አትሳደቡ፣ አትሳደቡ ጃኒ አትቀጣም። አትቀጣምች ቆሻሻ ስመኝ አትቀጣም አትቀጣም እስማኝ አትቀጣም አ እንዴ ወንድሟ ሞቶ ነው መሰለኝ እና ለ ወደ እዛ ልሄድ ነው ወደ ባቡል ኬር ነው ምናምን የሚሉት ያሉ ልሄድ በ ስትል ደግሞ አንቺ እንደዚህ ጠይነሽ አንቺ እንደዚህ ነሽ አንቺ ለእርዳታ ምናምን ይሉ ይሳደባሉ። ኧረ እኔ ከጃኒ እኮ ብሎ እኔ ከጃኒ እኮ ኮ እሷ ከመጫወት ትፈልጋለች። እህ ትላለች። ኮ እሷ እኔ ግን በቅዱስ ሚካኤል ከጃኒ ጋር እንዳልጫወት በቅዱስ ሚካኤል ማልኩ እኮ ትናንትና ፍራይዲ ያላየችው ከጃኒ ጋር እንደዚህ ሌላ ነገር እንጫቻለን። በቅጣት ግን ማሉ። እነሱም አዎ እውነታቸው ነው። ወንድ ልጅ አሁን ተቀጥቅጠው ቤታማ ተቀጣች። ያየኋት እኮ ነበረ። ቤታ ተቀጣለች። ቤታ ተቀጣለች።